ያው እንደምትመለከቱት ሰባት አይነት የቅመም አይነቶችን ተጠቅም ያለው ማለት ነው። ቅርንፉድ አለ፣ ተልባ አለ፣ ቅርንፉድ፣ ጦስኝ፣ አብሽ፣ እንደዚሁም ሮዝመሪን፣ ጥቁር አዝሙድ፣ ቀረፋ ይሆናል ማለት ነው። ሁሉም የተለያየ ጥቅሞች አሏቸው። በሶ ስታዘጋጁ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት፣ ብዙ ትርፍ ይበልኝ። እዚህ ጋር የሚታዩት የበሶ አዘገጃጀት ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። አመሰግናለሁ። ቆሎ እንግዲህ ገባ ተደርጎ የሚቆላ ነው፣ በሱ ለበሶ የሚሆን ማለት ነው። የበሶ ነገራችን ለሁለቱም ይሆናል፣ ለሚጠጣም ለሚበላም ይሆናል። ግን በተለይ ለሚጠጣ ነው በጣም አሪፉ የሚሆነው ማለት ነው። ቅመሙን እንግዲህ እናንተ እንዲወደዳቸው ና እንደዚሁም ደግሞ እናንተ በምን አይነት ቅመም እንደምታዘጋጁ ከስር ጻፉልኝ ማለት ነው እንማማር። ይህንን ደግሞ አሳያችኋለሁ እዚህ ጋር ሁሉንም እስኪ አብራችሁን ቆዩ። ወደ አሰራሩ እኔ በሶ ሳዘጋጅ እንደዚህ ነው የማደርገው። ባለፈው አልቀረጽኩትም አዘጋጅቻለሁ። አሁን እዚህ ጋር ይሄው ቅርንፉድ አድርጊያለሁ ትንሽ። እኔ አሁን ሁለት ኪሎ ነው የማዘጋጀው ማለት ነው። ከዛ አብሻለኝ ትንሽዬ፣ በጣም ትንሽዬ ማለት ነው። ለሁለት ኪሎ እንደዚህ መጥናቸው ራሱ ማስገባት ትችላላቸው። ከዛ ቀረፋ። ቀረፋ ደግሞ ለበሶ በጣም አሪፍ ነው። እንደውም ሰው ጥሩ ነው ብለውኝ ነው እንትን ያልኩት የጨመርኩት ማለት ነው። በጣም ነው የሚጣፍጠው በሶ ማለት ነው። ሰርታቸው ሞክሩት። ቅርንፉድም ደግሞ ለጤናችንም ደግሞ በጣም አሪፍ ነው። እንደዚሁም ደግሞ ጥቁር አዝሙድ ደግሞ ያው ለቅመም በጣም ተፈላጊ ነው። በጣም ቆንጆ ነው። እንግዲህ ትርፍ ድምጽ ካለ በጣም ይቅርታ አድርጉልኝ። እሺ፣ ያው ተልባ ደግሞ በጣም አሪፍ ነው። ተልባ ብዙ ጊዜ ወፍጮ ውስጥ ይገባል ይባላል። ወፍጮ ቤት ስታስፈጩ ግን መጨመር ትችላላችሁ። አንዳንዶቹ ይከለክላሉ፣ ወፍጮ ውስጥ ይገባብናል ይላሉ፣ ሲፈጩ ማለት ነው። እና ተልባ በጣም አሪፍ ነው። እንደውም በሱን ወፍራም ነው የሚያደርገው ትንሽ እያርጋችሁ ማለት ነው። ከዛ ይሄ ደግሞ ጦስኝ ነው። ጦስኝ አገር ቤት ታውቁታላችሁ። አበባ የሚያወጣው ማለት ነው። እንደ ሚያዝያ ላይ አበባ ያወጣል። የግን ቅጠሉ ነው። ጦስኝ በጣም በጣም ለደም ግፊት በጣም ወሳኝ ወሳኝ ነው። በጣም ማለት ነው። እንዲሁም ሮዝመሪን፣ ሮዝመሪም እንደዚሁ ደም ግፊት ላለባቸው ሰዎች በጣም አሪፍ ነው። በዚሁ አጋጣሚ ደም ብዛት ላለበት ሰው ማለት ነው። በጣም ቆንጆ ነው። የሌሎቹን አልነግራችሁም። ሌሎቹ ሁሉም እነዚህ ጋር የምታዩቸው ቅመማ ቅመሞች በጣም ተፈላጊ ናቸው። እኔ የማይፈልጋቸው ሰው አለ ብዬ አላስብም። ምክንያቱም ለጤና በጣም እጅግ ተመራጭ ስለሆኑ ማለት ነው። እና ይሄንን ሁሉንም በአንድ ላይ አድርጌ አመሳመስ ይደረጋል። ማሳያች ይሆናል። በትንሹ እሳት ሳይገባው አመሳመስ እናደርገዋለን ማለት ነው። የውብረ ምጣድ አለኝ፣ የቆለዋለሁ አሳረሪ አይደለም። መጀመሪያ ትልልቁን እናደርገዋለን። እናንተ ለየብቻው መቁላት ትችላላችሁ፣ ግን ጋዛችሁ በጣም ቀንሱት ማለት ነው። በጣም ሞቅ ሞቅ ነው የሚደረገው። ብዙ ማራራ አይጠበቅበትም ማለት ነው። እንዳይ እንትን አራራ አራራ እንዳይል፣ እንዲሁም ደግሞ ጥቁር እንዳይል በሱ ስናስፈጨው። መጀመሪያ ይህን ቅርንፉዱንና ቀረፋውን አደርገዋለሁ ቶሎ እንትን ስለማይል ነው። ከዛ አብሹን ጸየም እንዲልልኝ አብሹ ስት ቆሉት ያው መርትነቱን ይተዋል ማለት ነው። ብዙም እንትን አይልም እና እንደዚህ ቆላ አደርገዋለው። ደግሞ በሱ ያው ስኳር ስለሚገባበትም ስት በጠብጡትም በጣም አሪፍ ነው። ለምግብነትም ቢሆን አብሽ በጣም መድኃኒት ነው። ያው መድኃኒቱን አስበን ቢመረን እራሱ ብንጠቀም መልካም ነው። እንደውም መራራው አሪፍ ነው። ከዛ እነዚህን እጨምራለሁ መጀመሪያ ግን ቅመሞቻችሁን ለቅማችሁ ማዘጋጀት አለባችሁ ማለት ነው ሽውዶች ይሄ ከዛ ይሄው እዚህ ጋር ያለውን ሁሉንም ጨምረዋለሁ ማለት ነው እንትኑን አልጨመርኩትም ገና ይህ ማን ነው ጦስኝና ሮዝመሪ ኖ ማለት ነው ደረቅ ስለሆነ ብዙም አያስፈልጋቸውም እነሱ መጨረሻ ላይ ካወጣሁት በኋላ ነው የማረገው ይህን ግን አመሳመስ አድርገዋለው ተልባ እኔ የተጠቀምኩት ጥቁሩን ነው፣ ማለት ይሄ ጥቁሩን ወይም ደግሞ ቀይን ማለት ነው። እናንተ የፈልጋችሁትን መጠቀም ትችላላችሁ። አያ ጥቁርም እኔ ካሁን ቀደምም ተጠቅሜዋለሁ። በጣም ነው የሚጣፍተው፣ በሶ በመጠጥ በተለይ በመጠጥ ቃ ነው። እንዴት እንደሚጣፍጥ ሊነግራችሁ አልችልም፣ ሞክሩት። እንደዚህ ሲሆን ትንሽ ጣጣ ሲል በቃ ማውጣት አለብን ማለት ነው፣ እንዲፈጭልን፣ እንደዚሁም ደግሞ እንዲያሰማ ነው የምንቆላው። ከዛ እዚህ ጋር ስትር እናድርገዋለን። ከማስፈጨታችን በፊት እንደ ያለዝብን ማንደ ባለቅም ቃ እስከሚል ድረስ በቃ ላይ እንደዚህ ዝርግት ታርጋቸው ትተውታላችሁ። ከዛ እዚህ ጋር ያለውን ደረቁን ቅመም ጨምራለሁ ማለት ነው። ይሄ ባይታመስም ችግር የለበትም። ቀረፋው ሲታመስ፣ እንደዚሁም ደግሞ ቅርንፉዱ ሲታመስ እነዛ ጣዕም ይሰጣሉ። ጥቁር አዝሙዱም እንደዛው ማለት ነው። እና መሳ መሳ አድርገን ነው እኛ ሀገር ቤት የምንጠቀመው እንደዛ ነው። ይህን ሰበር ሰበር አድርገዋለሁ፣ ቀደቡዱ ማለት ነው። ወፍጮ ቤት እንትን እንዳይሉኝ። ከዛ ቅዝቅዝ እስከሚልልን ድረስ እንጠብቃለን። ይህንን ያው የምሰብረው ገር ነው በነገራችን ላይ ለወፍጮ በጣም አሪፍ ነው ቤታችሁ የምትፈጩ የቤታችሁ ማሽን ያላችሁ ቤታችሁ ወፍጮ ቤት፣ ደግሞ ያው ወፍጮ ቤት ነው። እኛ ሀገር ቤት የምናስፈጨው በወፍጮ ቤት ስለሚፈጭ ያው እንደዚህ ነው፣ በቃ የምናዘጋጀው ማለት ነው። ይሄ ቀመሙ ለምን አነሰ ካላችሁ ለሁለት ኪሎ ነው፣ ለእናንተ ለማሳየት እንጂ ይሄ ለሁለት ኪሎ በጣም በቂ ሆኖ ቢያንስ ለሁለት ኪሎ ምን ያክል እንመጠን ካላችሁ፣ እንግዲህ እንዲ ይታያችኋል። በአይናችሁ አይታችሁ መዘን ማድረግ ችላላችሁ። ከሁሉም አይነት ይህን ያክል ካደረግን በጣም በቂያችን ነው እና ብሹን እኔ በጣም አልቆላሁትም። ሁሉንም በጣም አልቆላሁትም። ያው ስንጠጣው ቆንጆ ቃና ይኖረዋል ማለት ነው። በዚህ ከቆላን በኋላ ወደ ዋ እንቀለቀልም ያለዛል ከበሶ ጋር ይቀላቀልም ይቆያል፣ ትንሽ ማለት ነው። በሶ ደግሞ እንደዚህ ለቅሜ ምናምን ሁሉን ነገር አዘጋጅችዋለሁ። ፀሐይ ማስመታት ትችላላችሁ። በደንብ ፀሐይ ሲሞቀው ውሃ ያነሳል አሪፍም ይሆናል ማለት ነው። በሶ እንግዲህ የዚህ አይነት በሶ ነው የምጠቀመው እኔ ማለት በጣም አሪፍ ነው። ዱቄቱን ያዋይታችሁታል። መጀመሪያ ውሃ ለማሳያችኋለሁ። ነጭ ነው እንደዚህ እንደምታዩት አይደለም በጣም ግብት ያለው የተቆላ አይደለም፣ ብቻ ቆንጆ ነው። ያው ለበሶ ተብሎ የተዘጋጀ ነው እና ሁሉም ወፍጮ ቤት አለ። ከወፍጮ ቤት መግዛት እራሳችሁም ደግሞ ፈትጋችሁ ማዘጋጀት እንችላላችሁ ማለት ነው። ከዛ ግን ያው የሚለቀመውን በደንብ እንለቅማለን። ፀሐይ ከስመታን በኋላ እናበጥራለን። ለቅመን አዘጋጅተን፣ ያው አገር ቤት ያደጋችሁ ሁላችሁም ታውቃላችሁ፣ እርግጠኛ ነኝ። ከዛ በኋላ ንጹህ ሲሆንልን ቅመማችንን እንጨምራለን ማለት ነው። ዳ እንደምትወዱት ተስፋ አድርጋለሁ። በሱ በነገራችን ላይ የምጥኑን ከመግዛት እቤት እንደዚህ አዘጋጅተን ብንጠቀም ብንጠጣ ብንመገበው በጣም አሪፍ ነው። በዛ ላይ ደግሞ ይሄኛው በጣም ውድ አይደለም፣ ርካሽ ነው። ኪስን አይጎዳም። እቤታቸው ብታዘጋጁት በዛ ላይ እነዚህን ቅመሞች ይዋቸው እንደዚህ ላይ ቅመም ይችላል ለምን? ውድ ስለሚሆንባቸው ማለት ነው። ስለዚህ በሶ እቤታችሁ አዘጋጁ። ቤት ስታዘጋጁትና ስትገዙት አንድ አይደለም፣ ጣዕሙ ሁሉም ነገር የተለያየ ነው። ራሱ በሶ ሆነው ግን በጣም በጣም ይለያያል። ና እቤታችሁ ብታዘጋጁ እንደዚህ ቅመም እያዘጋጃችሁ ሁሉም ነገር እያደረጋችሁ በጣም አሪፍ ነው። ላለው ይህንን አቀላቅልና ወደ ወፍጮ ቤት ይሄዳል ማለት ነው። እንደዚህ ስንጨርስ ሁሉ ነው ቅልቅል እናድርገዋለን። የተወሰናለኝ ስለማይበቃ ነው ቦታው፣ ሁሉንም አቀላቅለዋለሁ ከካሜራ ጀርባ ማለት ነው። ስለማይመቸኝም ነው በአንድ እጅ አቀላቅለው፣ እንደዚህ ቅልቅል ታደርጋላችሁ። በጣም በጣም ምርጥ የሆነ የበሶ አዘገጃጀት ነው ያሳይኋችሁ። በደንብ እናንተም ሰርታችሁ ተጠቀሙበት፣ ተወዱታላችሁ እርግጠኛ ነኝ። ለቻናል አዳዲስ የሆናችሁ እንኳን ሰላም መጣችሁ። ላይክ እንደዚሁም ሰብስክራይብ አድርጉ። ነባር ዩቱበር ቤተሰቦች ወይም ደግሞ ላይክ እና ሸር እያደረጋችሁ እንዲሁም ሃሳብ አስተያየታችሁን እየሰጣችሁ ስለምታበረታተው በጣም አመሰግናለሁ። ሌላው ደግሞ እስኪ ጻፉልኝ። እናንተ በሶ ስታዘጋጁ እኔ በሶ እንደዚህ አዘጋጅቼ ለሁለቱም ነው የምጠቀመው። ለምሳሌ ለጭብጥ የምጠቀመዋለው፣ እንደዚሁም ደግሞ ለመጠጥም በጣም አሪፍ ነው። እስኪ አስፈጭቼ ደግሞ መለሳለሁ። ከተፈጨ በኋላ ዱቄቱ እንደዚህ እንደምታዩት ነው። በጣም እንትን አይደለም፣ በጣም ቆንጆ ነው፣ ጥቁር አይደለም። የሆነ ጊዜ ደግሞ በጥብጠሻ አሳይን ካላችሁ ደግሞ አሳያችኋለሁ ማለት ነው። በጣም አሪፍ ነው፣ በሶ ማለት ነው። እናንተ ሞክሩት፣ ለሁሉም ይሆናል። የተወሰነ ቀንሽን ያሳዩዋቸው፣ ሲፈጭ ለምን አላሳይሽም እንዳትሉ ያው ሰው ፊት ቪዲዮ መቅረጽ ትንሽ ይከብዳል። ለዛ ነው እና ወፍጮ ቤት ስታስፈጩ ቪዲዮ መቅረጽ እኔ አይመቸኝም። ስወጣ እንደውም ብዙ ጊዜ ስልኬን አላወጣም ከስል ከቦርሳዬ፣ ምክንያቱም ሊጠፋ ይችላል፣ ሊሰረቅ፣ ስንት ነገር አለ። ለዛ ነው አይመችም። እና በሶ ይሄንን ይመስላል። እናንተም ደግሞ ቤታችሁ ሰርታችሁ ሞክሩት ማለት ነው። በጣም ነው የሚጣፍጠው። ብጥብጡም ሁሉም እየተመታው ማለት ነው። ሞክሩት። አመሰግናለሁ ስለተከታተላችሁኝ። ቻው